የመነሳት መዝሙር መውደቅማ አቀላል ነው አይከብድም እንደ መነሳት፣ እንዳልባሌ መርመስመስ ሳይሞቱ ፍጹም መረሳት ኑሮ ላይ ቁልቁል መከንበል ሕይወት ላይ በአፍጢም መደፋት መራመድ ከሚባል ህመም ይቀላል። በሕይወት መንገድ መንፏቀቅ ወይም መገፋት ከመታጠብ አይከብድም በድፍ ተውጦ መከርፋት መውደቅማ ቀላል ነው። የእግዜርን ትእዛዝ ረስቶ በበለስ ውበት ጎምጅቶ አትብላ የተባሉትን የመርገም ፍሬ መቀንጠስ በቅጽበት የጊዜ ቅንጣት ወደ አምላክ መንጠላጠያ ቀጭን ገመድን መበጠስ መንገድ ላይ ቆንጥር መከስከስ ቀላል ነው ቀላል ነው መውደቅ ከወጀብ ከመተናነቅ ካውሎ ጋር ከመፈጠረቅ ማሸርገድ እንደ ሸንበቆ ወደ ነፈሰው ማዘንበል የህላዌን ክብር ረግጦ ወደ መቃብር መፈንገል ዳገት ነው መነሳት ከባድ ቅልጥም ያብረከርካል መቅኔ ይመዘምዛል። በአርባ ቀን የዕድሜ በረሃ አርባ ዘመናት ያስጉዛል አይችሉት መስቀልን ችሎ ደክሞ በውሃ ጥም ዝሎ ራስ ቅሊሉት ዓላማ በነፍስ ጀርባ ላይ አዝሎ መገረፍ መቁሰል መቸንከር ራስ ላይ የሸዋክሊል ደፍቶ በደም አባላ መነከር መነሳት የዘመን ሂደት መነሳት የስቃይ ዑደት የማይቆም የሰርክ ስደት መውደቅማ ቀላል ነው። የገድል ሀሩሩን ፈርቶ የገድል ሀሩሩን ፈርቶ ማረፊያ ጥላ ፈልጎ ወኔን ባመድ አዳፍኖ ሐሞትን እንደ ግት ልጎ ራስን በራስ ቀርጥፎ ራስን ለራስ አንጥፎ እንደ ደሃደግ እምቦሳ በምድጃ ዳር ተጣጥፎ ለሽ ነው። እንደ ቀንዳ አውጣ ቀዝቃዛ ጉልበትን አቅፎ መነሳት ከሞት ይብሳል። በውርጭ በውሽንፍሩ ቀስቅሶ ጤዛ ያስልሳል። ትንሣኤን አለመ ስትቆም ለሕይወት ስትሰናዳ አለሙ ሁሉ ሾተል ነው፣ ምድሪቱ ሁሉ ጦር ሜዳ። ስትወድቅ ጊዜ ያዘግማል፣ ስትወድቅ ሰዓት ይቆማል። ትክትክ አይል አይቆጥርም ቀኑ፣ ትንፋሽ አይነሳ ሌሊቱ ለእንቅልፍ አያጥርም። ሽቅብ ወደ ተራራው ስትወጣ አየር ይሳሳል፣ ትንፋሽ ለሳምባህ ያንሳል። መዳፍህ ድጋፊ ባለው በራሱ ምርኩዝ ይበሳል፣ ሥጋ ነፍስህን ይከሳል። እንኳን ፍጥረት አለሙ ራስ ላይ ራስ ይነሳል። የውስጥ የውጩ ካታ የህልምህን ታንቡር ይበሳል። ቀላል ነው ቀላል ነው መውደቅ ደረቅ እንጀራ ጎስጉሶ ህልም የሚሉትን ጦሰኛ እንደ ድመት ኩስ አልብሶ ነፍስን ስጋ ላይ ከስክሶ ሙቅ መቃብር ላይ መጋደም፣ ሰው ነኝ ለማለት ሰንፎ የትል ጉባኤ መታደም፣ የውርደት መጎናጸፊያ የሽንፈት አፈርን መልበስ፣ እኔ ይሉትን ማንነት እኛነት መሃል ማድበስበስ። ስትወድቅ ሕይወት ወጥ ናት፣ አዳፋ ፍዝ ነው መልኳም፣ ማንም ሊቀሰቅስህ በር ላይ ቆሞ ያንኳኳም። ንስር ራሱን ሲያደስ እርጅናን በእንቢታ ሲድስ ጨክኖ ጥፍር ማንቁሩን አለት ላይ ይከሰክሳል። ያስደሃል ነፍስ ያቃትታል። መነሳት ከሞት ይብሳል። ጽኑ ብርቱ ነው ቀንበሩ ከሸክሞች ሁሉ ያይላል። በላብና ደም አጥምቆ ጽዋ ትለፍ ያስብላል። መሸነፍ ጊዜ የለውም ቁራጭ ነው የቅጽበት ቅንጣት አንድ አፍታ ዝለው ተረቶ መቀበል ረዥም ቅጣት። ሺ ዘመን የተገነባ እንዳይን ጥቅሻ ይናዳል። የበለስ ያፍተው ድቀት ግን እስከ ጎልጎታ ያስኬዳል። እንደ ሙት ላለመታለፍ መረሳት በሚባል ሲኦል ዝንተ ዓለም ላለመቆለፍ ግድ ነው በመስቀል ማለፍ። ትንሳኤ ማለት ውበቱ ትንሳኤ ማለት ድቀቱ ከሙታን መሃል ተለይተው መግነዝን በድል ሲፈቱ ትንሳኤ ማለት ብርታቱ ትንሳኤ ማለት ጉልበቱ ሞትን በሕይወት ሲመቱ ሕይወትን በሞት ሲረቱ አባታችን በሰማያት ያለህ